አንተን ብትሆን የምታወራውን ነገር ወይም ስለኔ የምትሰራውን ነገር ማለት በስነ ስርዓት እንድታደርግልኝ እፈልጋለሁ። እኔ እንዳሁኑ ዝም ብዬ አልፋታም። እኔ እንዳሁኑ ጸጥ ብዬ ምናምን እንደዚህ ቪዲዮ ሰርቼ ምናምን በቀላሉ አንላቀቅም ማለት ነው። ሮዛ ደግሞ ከፈለገች ማግባት ትችላለች። እኔ አያመለከተኝም። አቶ ሳይድ በሌላ ጊዜ ስሜን ባታጠፋ በጣም ደስ ይለኛል። ስለ እኔ እንደዚህ ባታወራ በጣም ደስ ይለኛል። ሮዛ ደግሞ ብሩን ከፈለሽ አውልቅ ላኪልኝ፣ ለሰው ማለት ነው፣ መጥቼ ይቀበልሻሉ። ችግር የለውም። ሶመያ እኔ ቪዲዮ ሰርቼ እካሳችኋለሁ ብዬ ሰርቼ ስለቅ ፈርተው መልስ መለሱ እያለች ነው። ሱመያ አሰላም አሌይኩም ወረህመቱላይ በረካቱ ውድ የሀገር ልጆች ውድ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝዝት ይበል። እና አበረታቱኝ ውዶቼ፣ ማሮቼ በጣም ነው የማመሰግነው ደግሞ ለምታበረታቱኝ፣ አላጅዛችሁን ይክፈል እና ሌሎቹም እንደዚሁ ሰብስክራይብ እያደረጋችሁ አታቁሙ። ሰብስክራይባችሁን እጃችሁ ይባረክ ነው የምላችሁ ማለት ነው። እና እንደተለመደው ሱመያ እንጂ የላችሁ መጣ። ሱመያ ትናንትና ቪዲዮ ያለቃ ነበር፣ ትናንት አልተመቸኝም። ዛሬ አምስት ደቂቃ ቪዲዮ ልሰራ ነው ማለት ነው። ጋይስ እንደዛ ነው የምላችሁ። ሱመያ እንግዲህ ተቆጣለች። ሁለተኛ ስሜን እንዳታነሱ ሁሉ የሚመጡ ሴቶች እሱ ጋር የሚመጡ ሴቶች እያሰድበኛል ሁሌ በቃ ከመጀመሪያው እስካሁን ራሱ ሁሉም ሴቶች እሱ ጋር የሚመጡት በጣም እያሰደበኝ ነው እያለች ነው ሰይድ። ለምን ሴት ልጅን የሚያከብር ባሏ ካከበረ ሌላም ሰው ሊያከብር ይችላል እና ባሏ ካላከበረ ደግሞ ሌላ ሰው ማክበር አይችልም ያዩትን ነው ማለት የሚባለው እያለች ነው ማለት ነው ሱማያ ስለዚህ ከወዲህ ስሜን በመጥፎ ባታነሳ ጥሩ ነው እያለች ነው ማለት ነው ሮዛንም ቅሬታዋን ተናግራለች ሮዛ ላይም ተናዳለች እንግዲህ ሮዛ በምን በምን እንደምትታረቃለ እንደምትታረቃ ት አላውቅም አላ ያስታርቃቸው እና ሰይድ እና ሱመያ ማናች ሮዛም ሮዛ ሱመያ ሱመያ አታግቢ አላልችሽም ስለዚህ ሱመያ መታ ሀብሉን ነው እንጂ የሰጠቻት ማስታወሻ የድሮ ማስታወሻው ነው ያንን እንድታስታውስ የሰጠቻት መሰለኝ ሱማያ እሷ ግን ፈርታ አልጋ ላይ ሁላ ጎትታ ነው የምታወርደኝ ምናምንም በቃ ያኔ ፈራቻት አላይ ሁላ ፈራቻ ሮዛ ሰኢድም ደግሞ ስለሷ ምን አገባሽ እኔን የወደድሽው ምናምን እያለ ነው ግን ዞሮ ዞሮ እነዚህ ሰዎች መጋባታቸው አይቀርም ጋይስ ሰኢድና ሮዛ ማለት ነው አኪት ይጋባሉ ብዬ እያሰብኩ ነው። እና ሱመያ ካልተመለሰ፣ ሱማያ ግን ቆይ እነኝህ ሰዎች ማለት ነው። ምነው ግን የሚያስታርቅ ሰው ታጣ? ምንም ሽማግሌ፣ ቆይ ሽማግሌ ሀገር ውስጥ የለም እ ሰዎች ነው ሌላ ጉዳይ አለባቸው በመሀላቸው ወይስ የሆነ ነገር አለ? ወይስ ታርቀው አብረው ነው ያሉት? ነው ይህን ሀል ሰው ይህን ሁሉ አመት ባልና ሚስት ማለት እንግዲህ እንኳን አንድ አመት ሶስት ቀን ሁለት ቀን ውጭ አታድርም፣ ሴት ልጅ ከባሏ ተለያይታ ማለት ነው። እኔ እንደማ ለምን ሽማግሌዎቹ ወጥተው ነው በቃ ወደ ቤቷ የሚያስገቧት እንደኛ ሀገር ማለት ነው። ከሆነ ካልተፋቱ ከተፋቱ ነው እንጂ ካልተፋቱ በሱ ኒካ ስር ቁጭ ብላ ሴት ልጅ ከቤት ወጣ ሌላ ቦታ በተለይ ልጆች ይዛ ተቀመጠ ኪድ ያኔ ምንም ቢሆን ሽማግሌዎቹ ወጥተው ነው የሚያስታርቋቸው ማለት ነው። አሁን ይህንን ያልኩት እነሱ መሀል ምንም ሽማግሌ፣ አንድ ጥሩ ሽማግሌ እነሱን የሚያስታርቅ እንዴት ታጣኩ ነው የሚለው። ያኔ ችግሩን ሁላ ያኔ ችግር ሁሉም ችግር መፍትሄ አለው አይደል? መፍትሄውን ሰው ፈቶ ወደ እርቅ ቢመለሱ ጥሩ አይደለም ጋይስ? ስጀምር ሴት ደግሞ አልፎም አይቀመጥም እሱን ፈርታ እምቢካ ላይ ነው እንጂ እሱ መየ ብትመለስም እኔ ማግባቴን አልተውም። ዛሬ እንዲቋረጥ አልፈልግም፣ ብዙ ልጆች እፈልጋለሁ፣ እና እኔ ሸሪዮን ማሟላት እፈልጋለሁ እያለ ነው ሰይድ። ስለዚህ ሱማዬ ደግሞ ሰይድ በሚያገባበት ሰዓት ዘላምን ትል ይሻላል። አንዱ እንደዚህ ነው መቼስ። አዩ ስላገባ ነው አይደል ሱማዬም ቢያለችው። አዩ ደግሞ ሄደች፣ ይሄው አልተመለሰችም። እኔ እነሱ ጉዳይ ግን በመሃላቸው ያለው ጉዳይ ከበር ነገር ሊሆን ይችላል። እንደዚህ ነው የምላችሁ፣ ጋይስ እንግዲህ፣ ሮዛና ሰይድም አኪድ ዞሮ ዞሮ ይጋባሉ። እነ ልጆችም ማለት ነው። ጠብቁ ጠብቁ ምናለች በሉ አሊያ ማለት ነው። እና እንደዛ ነው የምላችሁ። ሱማያም እንግዲህ፣ እኔ ሀብሉን የሰጠኋት የድሮ ማስታወሻ ጓደኛ ሆነን የተገዛዛ ነው ማስታወሻ ነው። እሱን እንድታስታውስ ነው እንጂ ደሞ ቅርታ ምልላት ነው እንጂ እኔ ሰኢድን አታግቢ አላልኳ እኔ ምን አገባኝ? እኔ ስሜን ባልሆነ ነገር አታንሶ እንጂ የራሳችሁ ጉዳይ የብላለች ማለት ነው። ሱመያ ሱመያ እኮ ይሄን ሁሉ የእነሱን ስም ባታነሳ እራሷን እኔን እያሰድበኛል እያለኝ ነው። የእነሱን ስም ባታነሳ እና የራሷን ስራ ብቻ ብትሰራ የሆነ አይዲያ ፈጥራ እንትን ብትል ማለት ነው። ማንም እንጃ። ያን ጊዜ ራሱ ወታ የፈለገ ሄዳ ራሱ ብታወጣባቸው መፍታ አልባት ማለት ነው። የእነሱን ነገር ማውራት ትታ ማለት ነው። በቃ ከእነሱ ነገር ውስጥ ወታ የሰይድን በቃ ብላ እምቢ አለችው በቃ ብላ።